ነው ይቀጣል ይባላል። ውድ የተከበራችሁ ቤተሰቦቼ የዛሬው የተለየ ነው። የአህሙና የፈኪ ማለት ነው የለለ እንዳያችሁት እንደሰማችሁት ነው የዛሬው ቪዲዮቸውን ልዩ ነው። ላይክ ሸር ሰብስክራይብ ማድረጋችሁን እንዳትረሱ። ላለውኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እና አልሐምዱሊላህ ደህና ነኝ። ሁላችሁንም ሰላም ብያለው በያላችሁበት የአላህ ሰላም እና እዝነት በእናንተ ላይ ይሁን፣ አላህ ይጠብቃችሁ። እና የዛሬው ቪዲዮ አህሙና የፈቂ ማለት ነው የለለ ነው ማለት ነው። ፈቂ ዛሬ የለለ ፍክት ብላ ነው የዋለችው ማለት ነው ፍክት ብላ በስተ መጨረሻ ላይ ያው ትንሽ ከፍቷ ትሄደች እንጂ ማለት ነው። እንዳያችሁት እንግዲህ ረበለው ልይት ብላ ነው የመጣችሁና ዛሬ አህሙን እስቲ ፕራንክ አድርገዋለሁ ስትል ለራሷ ነው ፕራንክ የተደረገችው። ላይክ ሸር ሰብስክራይብ ማድረጋችሁን እንዳትረሱ ውድ ቤተሰቦች እስከ መጨረሻው አብራችሁ ይቆዩ። እንግዲህ ፊኪና አህሙ ሰሞኑን ምጥት ምጥት እያሉ ነው እና ዛሬ የተለየ ቪዲዮ ነው የመጡት ዘና አድርገዋለሁ ብላ ሩዝ ይወዳል፣ እስኪ ሩዝ ልጋብዘው ብላ እሷ አመጣችው ልየት ብላ ነው የመጣችው እና እሱ እስከሚመጣ ስቲ እንግዲህ እኔ ላጫውታችሁ ብላ ፍክት እያለች ነበር የቆየችው። ስታወራም ቶሎ ቶሎ ነበረ፣ ሳቅሳቅም ነበር ያላት። ከሌላው ቀን ዛሬ በተለየ ሁኔታ ነው የመጣችው እና ግርም ብላኝ ነበር ማለት ነው፣ ውድ ቤተሰቦቼ። አሁኑ ደግሞ እንግዲህ እሱም ለየት ብሎ ነው የመጣው ረበላው ሲያት በቃ በጣም ነው የደረገጠው ቪዲዮ ላይ ምናምን ሆኖ ነው ራሱ ረስቶታል እና ስንትና ስንት ቤት ሰዎቻችንን ረስቼ አንቺ ላይ ብቻ ቀረሁ እያለ ነበረ። ለየት ብላ ነው ዛሬ የመጣችሁ? እንግዲህ አለባበሷ ምናምን የሌለ ኮፍያዋን ደፍታ ምናምን ፈረንጆችን መስላ ነው የመጣችሁ። በሂጃብ ላይ ኮፍያ ደፍታ ማለት ነው ፀሐይ ረበሻት ይመስል እና እንግዲህ ያው እኔ ሩዝ ይወዳል እሱ እና እስኪ ሩዝ ልጋብዘው ግን ብሩ ውድ ከሆነ ጥየው ነው የምሮጠው እያለች ነበረ። ፍላት ጫማ ነው የለበስኩት ትሮጣለሁኝ ሁሉ እያለች ነበረ። እና ሚገርም ነው ከመጀመራቸው እንግዲህ የሌለ ነው ፕራንክ የተደረገችው ማለት ነው። ዘና ብለው እየተጫወቱ ምን እያሉ እያለ እንደ ልጅነቷ እሷ ትዝ አላት እና በቃ እንደዚህ ዥዋ ዥዌ እንጫወት ብለው እየተጫወቱ እያለ ገና ትንሽ እንደዞረ መጣልኝ ሀሳቡ አለ እሱ ማለት ነው። ማለት መዞር እንደማይወድ እንደሚያመ ለማስመሰል በቃ ይዞርብኛል ያመኛል ምናምን አላት እና ከዛ ወደው በቃ አመመኝ ይዞርብኝ አላት ማለት ነው። የሚገርም ነው። እሷ ውነት መስሏት ግን እንትን መጀመሪያም እየፈራችም እየተጠራጠረችም ነበረ። እውነትም እየመሰላትም እያልመሰላትም ነበረ እሱ ግን ውሃም ጭልኝ ውሃም ጭልኝ እያለ እንደ መውደቅ እንደ ቁጭ ማለት ምናምን እንደ ማሳል አስመሰለ። ያው ግን በድንገት የሚመጣ ፕራንክ ያስደነግጣልን ማለት ነው። ግን ደግሞ ካሜራማኑን አቋርጥና ውሃን ጣለ ስትለው እምቢ ሲላት መጠራጠር ፈልጋ ነበረ፣ መጠራጠር ጀምራ። ከዛ በቃ ደግሞ ኧረ እንቺ በአላህ ምናምን። አሁን ግን በውሸት በአላህ እያልክ ነው፣ ወላህ እያልክ ነው፣ በአላህ እያልክ ነው። እሺ አንዳንድ ያው ሁላችንም እንትን እንላለን እና አላህ ይጠብቀን ብቻ ከባድ ነው። እና ውድ ቤት ሰዎቼ፣ ፊኪ ዛሬ በተለየ ሁኔታ ነው የመጣችላችሁ። በተለየ ሁኔታ ማለት ነው ሰሞኑን እንግዲህ እሱ ፕራንክ አድርጓት ነበረ። ሰሞኑን ቤት ምናምን ገዛውልሽ ብሎ ወይኔ ነው ዛን ቀነስ ማይ ተነድረችው መታው እኮ ነው የሄደችው። ወይየው ሰው ቢሮ ቁጭ ባለበት መታው ሄደች። ማለት በነገራችን ላይ እሷ ፕራንክ ስትሆን ትማታለች ተማታ ነው የምትሄደው እና ግርም ነው የምትለይ ማለት እንደመደንገጥም እንደመበሳጨትም አትልም። እና ደግሞ አይኑ ፍጥጥ ብሎ ነበረ የቀረው። በቀላል መንገድ እንግዲህ ቤት ገዛውልች ብሎ ፕራንክ አደርጋለሁ ብሎ መቼም ተሳክቶለታል። በሁለተኛቸው ቪዲዮ እንግዲህ ሰርተዋል። ትናንትና ቤታቸውን ተረክበዋል ማለት ነው አይተዋል ብሎ የተጀመረው ቤታቸው እና ደስ የሚል ነው እንግዲህ አንድ ተመልካቻቸው ስልሳ ፐርሰንቱን ከፍሎላቸዋል ማለት ነው። በጣም ነው ደስ የሚለው ውድ ቤት ሰዎቼ አስተያየታችሁን ጻፉልኝ ማለት ነው። አህሙና ፈኪም እንግዲህ በዙ ምክንያት ፕራንክ በሰራበት ምክንያት ተሳክቶለታል ማለት ነው። 60 ፐርሰንቱን ተመልካች ከፍሎለት 40 ፐርሰንቱን እሱ እንዲከፍል ተደርጓል ማለት ነው። በፈኪ ስም ሆኖ ተፈራርመው ወረቀታቸውን ይዘው ጨርሰዋል። ለዛ መሰሌ። በነገራችን ላይ ፈኪ ደስ ያላት ማለት ነው። በጣም ፈርሃን የሆነችው ቤት ስለተ እንግዲህ ቤት ስለተገዛላ ነው ማለት ነው። ዛሬ ሳቅ ሳቅ ያላት ፈኪ ማለት ነው። ውድ ቤተሰቦች፣ በጣም ነው ሳቅ ሳቅ ያላት። በቃ ከመጀመሪያ ውስጥ ግማሽ ፓርት በጣም እየሳቀች የተቀበጠበጠች ነበር ያረገችው፣ እና አህሙ ደግሞ በጣም ነበር የሚወድላት ይሄን ቅብጥናዋን ማለት ነው። ዛሬ ተለይተሽብኛል፣ ልዩ ሰው ሆነሽብኛል፣ በሁሉም ነገር እያለ ነበር ማለት ነው። እና የሚገርም ነው እንግዲህ ያው ፕራንክ ተደርጋለች ማለት ነው። ሳታስበው ውሃ ሁሉ ገዝታ ሩጣ፣ በዛ ብላ፣ በዝ ብላ መጨረሻ ላይ ፕራንክ ሆነላት ማለት ነው። አሁኑ እንግዲህ ተሳክቶልሃል፣ ፕራንክ ግን ማለት ነው፣ ጥላ ሄደች ሩዝህንም ልትጋበዝ ነበረ ጥላ ሄደች ማለት ነው። እንግዲህ ያው ካሜራ ቆመህ ተደረስክባትና ይቅርታህን ተቀብላህ ከታረቃችሁ እና ሩዝህን ከበላህ በቀጣይ ቪዲዮ ታሳውቀናለህ ማለት ነው እንጂ ያው ጥላ ክድ ያለ የሩዙ ቀረብህ እንግዲህ። ሩዝ በጣም ነው አሉ የምትወደው ተበላ ትላለህ አሁን። እና ሌላው ደግሞ አህሙ ዛሬ እንግዲህ በዩቱብ ላይ እንትን ለቤተሰቦቹ ምስጋና አቅርቧል ማለት ነው። እህቴን ከጎን ሆናችሁ ላበረታታችሁልኝ እጅግ በጣም አድርጌ አመሰግናለሁ። እኔ ዛሬ ላይ በጣም ደስተኛ ነኝ፣ እረፍት ይሰማኛል፣ ደስ ብሎኛ ምቸት ተሰምቶኛ ብሏል። እና በነባ ጉዳይ ነው እንግዲህ እህቴ ብለህ ስላበረታታችሁልኝ ደስ ብሎኛ ምናምን ያልከው ማለት ነው። በእርግጥ የሰው ልጅ ከሚወደው ጋ እንጂ ከማይወደው ጋ አይሆንም አንድ ነገር ማለት ነው ግን ደግሞ በሚዲያ በሚዲያ እንኳን ሆኖ እንደዛ ያንን እንደዛ ለክፉ ቀንህ አብራህ የሆነችህ ነባ ነበረች። እሱኮ ማለት የሰው ልጅ መቼም ግዴታ ከማትወደው ጋር ኖር አይባልም። እሷንም ደግሞ እዚህ ቦታ ከማድረስህ በፊት ያለህን ስሜት ልትነግራት ይገባ ነበረ። ሲቀጥል ደግሞ በቃ እሷ ትረዳሃለ፣ ራሷነት ያስታረቀችህ ራሷ አስታርቀህ ያለህን ስሜት ለእሷ ብትነግራት እሷ እንደዚህም አትደርስም፣ አትጎዳም ነበረ። እንዴ እንዴ ትነየ ነው ማይሽ እና ኔ እንደዚህ እንደዚህ፣ እንዴ ሁሉንም ነገር እሷ ኖርማል ነው ብላ ነው እኮ የምታልፈው። ነባት ላይ ሐቂቃ ማለት ነው ብዙ ቀን እንኳን ስታስከፈት በፕራንክ በምኖራሱ ራሱ ማለት ነው ኖርማል ነው ብላ ነው የምታልፈው። ግን ሐቂቃ ኒንጃ እሷን ገፍተሃት እንግዲህ፣ ያ ደግሞ ደማ ደስ ብሎ ሄየ ነው ደስታ ያምሽልህ ኖር ግን ነባን አስከፍትሃታል። ተመልካችም ተከፍቶብሃል ማለት ነው ግማሽ አንተ ቢሆን የነባ ቤተሰብ ተከፍቶብሃል። እንደ ሰውም ለመፍረድ ሐቂቃ ተጎኗ እንኳ አልሆንክም ማለቱ ለአንተ ፈኪጋ ስትመጣ እሷንም ሄዴ ልታበረታታ ታይዞች ልትችል ነበር። ሞኒ እንኳን እስከምትሆን ካጠገቧ መሆን ነበረብ ሞኒ አድርገሃት ራሷን ችላ እንድትሰራ ምናምን አድርግህ እንኳን በነበር ጥሩ ነበረ። አህሙ ጥሩ አልሰራህም ግን ለማንኛውም ያው እንግዲህ ሁን ያለው ነው የሚሆነው። ነባዬ ደግሞ እንግዲህ ጠንከረሽ እንደምትሰሪ የእናትሽን ሀሳብና የእናትሽን ፍላጎት እንደምታሟል ተስፋለን ማለት ነው። ያው እንግዲህ ምንም ማድረግ አይቻልም። እኛ ያሰብነው እና እኛ ያልነው አይሆንም ማለት ነው። ነባዬ እና ጠንክሬ ነው የምለው አሁሙን ያአሁንም ከቻልክ ምልህ ከቻልክ አሁንም አግዛት ነባንሽ፣ ቢያንስ እንኳን እናቷን እንድትቀይር የእናቷን ህይወት እንድትቀይር እያልከራስ ተናግረሃል ብዙ ጊዜ ማለት ነው። ስለዚህ አሁን እንዴት ለምንድን ነው የተውካት? ቢያንስ አበረታታት። አላስ እህቴን አብላሃላ እንዴትነት እንደወንድም አበረታታት። ቪዲዮዋ በራሷ ቤት እየመጣ የተሰራ ማለት ነው። እኔ ይህንን ነው የምልህ። እንግዲህ ነባ ጠንክራ እንድትሰራ ብታግዟት ምን ችግር አለው? እናንተ በቃ ሀላስ ተጣምራችኋል። አብራችሁ ስሩ፣ ያዝልቅላችሁ፣ ይመርላችሁ ማለት ነው። እሷ ደግሞ ጠንክራ እንድትሰራ ብታግዟት ደስ ይላል ማለት ነው። እሺ አንድ ሰው ደካማ ጎኑን ተጠቅሞ መተው በጣም ከባድ ነው ማለት ይከብዳል። ስሜቱን ታውቁታላችሁ እናንተም ማለት ነው፣ በከፋችሁ ሰዓት እንዴት እንደሚሰማ እና አህሙ ነባን ብታበረታታት ትላለሁኝ፣ ጠንከራ እንድትሰራ እናንተም ደግሞ እንግዲህ ጠንከራችሁ ስሩ። ቤታችሁንም ገዝታችኋል፣ ወደፊት ጉዞ ወደፊት ገን ገን ተጋብታችሁ በሐላል ብትሰሩ በጣም ነው ደስ የሚለው ማለት ነው። ቤት እንደገዛችሁ ሁሉ ተጋቡና ባህላል ሰሩ ሁሉም ነገር ባህላል ሲሆን ያምራል። ውድ ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስል ነበረ። አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ለምታበረታቱኝ አመሰግናለሁ። ባላችሁበት አላይ ጠብቃችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ላለው በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።